እነዚህ አንድ ሺህ ዶሮዎች ናቸው። ስንቀበላቸው እንደዚህ አልነበረም። ሙሉ የማቋቋም ስራውን ከዚህ ተነስተን ነው የሰራ ነውና ባዶ ነበረ። ይሄ እርባታውን ስንቀበል የነበረው ገጽታ ነው። ስለዚህ ከዚህ ተቀብለን የተለያዩ ስራዎችን እንግዲህ የሰራንበት ስራ ነው። እዚሁ ዱከም አንድ ሺህ ዶሮዎችን በሙሉ የማቋቋም ስራ ፓኬጁን ተቀብለን ነበር ስንሰራ የነበረው። እንደምትመለከቱት እንግዲህ የተለያዩ ኬሚካል ርጭቶችን ከዚህ ቀደም እንግዲህ ቤቱ ተሰርቶበትም ስለነበረ ለኬሚካል ርጭት የሚረዱንን አይነት ግብዓቶች አዘጋጀን። በመቀጠል እንግዲህ የተለያዩ ስራዎችን ነው መስራት የጀመርነው። እንግዲህ ከዚህ ቀደም እንደነገርኳችሁ ተሰርቶበት የነበረ ቤት ነው፣ ዶሮ ተረብቶበት የነበረ ቤት ነው። ስለዚህ ቤቱን አቀረብንለት፣ ውል ፈጸመ። ውል ከፈጸመ በኋላ አንድ ዙር ራሱ ባለቤቱ ይህ የመጠጋገኑን ስራ እንዲሁም ደግሞ የጽዳቱን ስራ እነዚህ እነዚያ ነገሮችን ከአከራዩ ጋር በመሆን እንዲሁም ደግሞ ራሱ ተከራዩ ዶሮ አርቢውም በመሆን እንግዲህ በቅንጅት ስራውን ሰርተው አጠናቀቁት ማለት ነው። እኛ ደግሞ የሚቀጥለው ስራችን የሆነው ምንድን ነው? እርባታው ሼድ ውስጥ ያለውን ዲስፌክት የማድረጉን ስራ የኬሚካል ርጭቱን ሰርተነዋል ማለት ነው። እንደምትመለከቱት ባዶ ሊባል የሚችል ቤት ነው። ምንም አልተሟላለትም። በዚህን ሰዓት እኛ በምንቀበልበት ሰዓት ማለት ነው ውስጥ ላይ ያለው ሁኔታ ነው። ስለዚህ ኬሚካል ርጭት አደረግን በተደጋጋሚ ሁለትና ሶስት ኬሚካል ውህዶችን እየተጠቀምን በደንብ ለምን ጊዜ ስላለን ዶሮቹ የኦርደር ተደርገዋል እኛው ጋር ታዘዋል። ስለዚህ ዶሮዎቻችን እድሜ እስኪደርስ፣ ማስረከቢያ ጊዜያችን እስኪደርስ ድረስ ኦልሞስት አንድ ሳምንት በላይ ይመስለኛል የነበረው። ስለዚህ በዚህን ጊዜ ውስጥ እንግዲህ ተደጋጋሚ ኬሚካል ርጭቶችን አድርገን ጠንከር ጠንከር ያሉና እነዚህ ፓቶጂኖችን ወይም ደግሞ እነዚህ ማይክሮ ኦርጋኒዝሞችን ለማዳከምን የተጠቀምንበት አይነት ኬሚካሎች ሰፊ ናቸውና እነሱን ርጭት አደረግን። ከዚህ ቀደም ግን አንድ ዙር ታጥቦ ነበረ፣ በደንብ ተደርጎ ታጥቦ ነበረ። እንዳልኳችሁ እንግዲህ ተሰርቶበት የነበረ ነው። እነዚህ ኬክድ ማይኖር የምንላቸው የተለጣጠፉ የሆኑ ቂጣቂጣ ኪሶች በጣም በሰፊው የነበሩበት ቤት ነው ይሄ። ፍሎሩም ራሱ ሜንቴናንስ ይፈልግ ነበር፣ ያም ተደርጎለታል። ስለዚህ ከዛ በኋላ እንግዲህ እኛ ወደዚህ ወደምትመለከቱት አይነት ስራን የገባ ነው ማለት ነው። ስለዚህ ይሄም ከማጠብ የሚተናነስ አይነት ነገር አይደለም። ነገር ግን ትንሽ አድቫንቴጅ ያለው ምንድን ነው? በማጠብ በውሃ ምናምን ወይም ደግሞ በዲተርጀንቶች ሳይሆን ያጠብነው በኬሚካል ነበር ያጠብነው ማለት ይቻላል እና በተወሰነ መልኩ ሰዎች ሊደርሱባቸው የማይችሉባቸውን አይነት ቦታዎች እንደምትመለከቱት እንግዲህ በሃይ ፕሬዥር ወሸር ተጠቅመን ነበረ ሙሉ በሙሉ ኬሚካል ርጭቱን ያከናወንነው እጥበት ያከናወንነው ማለት ይቻላል ማለት ነው። ከእጥበት ስለማይተናነስ ውጪውን በተመለከተ ደግሞ የተለያዩ ኮንታሚኔሽኖች ይኖራሉ፣ ንክኪዎች ይኖራሉ፣ የኩስኩ ምችቶች ይኖራሉ። እነዚህ ስለዚህ ዑደታቸውን ያልጨረሱ ወይም ደግሞ ላይፍ ሳይክላቸውን ያልጨረሱ በተለይ ኢንተርናል ፓራሳይት ከምንላቸው ውስጥ ወይም ደግሞ ከዚህ ከአንጀት በሽታዎች ጋር ተያይዞ ሊመጡ የሚችሉትን ደግሞ ሙሉ በሙሉ ለማዳከም ሰርተንበታል ማለት ነው። በቃ እንደዚህ አልነበረም ስንረከበው። ውጩን ስላልቀረጽኩላችሁ ነው እንጂ አርቢው ሲከራይ እንደዚህ አልነበረም የቆሸሸ ቦታ ነበረ። ስለዚህ ጽዳት ተከናውኖለት፣ ያው እንደሚታወቀው ከዚህ በፊት የተሰራበት ቤት ስለሆነ መጸዳቱ የማይቀር ነገር ነው። ስለዚህ እንደምትመለከቱት እንግዲህ ውጩንም ውስጡንም በጣም ጥሩ በሚባል ሁኔታ ምንም ነገር ሳይቀረን ኬሚካል ርጭቱን አከናውነናል ማለት ነው እንግዲህ እንቅስቃሴ ገደብ ይኖረዋል ወይም ደግሞ አይድል ታይም እንሰጠዋለን። ያ ማለት ምንድን ነው? ቤቱ ኬሚካል ከተረጨ በኋላ ቢያንስ ቢያንስ ሰባ ሁለት ሰዓትን መቀመጥ ይኖርበታል እኛ ለረጨናቸው ኬሚካሎች ማለት ነው። እኛ ለረጨናቸው አንዳንድ ኬሚካሎች በጣም ዝቅተኛው ከሶስት ሰዓት እስከ ዘጠኝ ሰዓት የሚወስዱባቸው ኬሚካል አይነቶች አሉ። ምን ያክል ዶሮች ወይም ደግሞ እነዚህ እንስሳቶች የሰው ልጆች ኮንታሚኔሽን ቢኖር ወይም ደግሞ ንክኪ ቢኖር ዶሮቹ ምን ያክል ሊጎዱ ይችላሉ ከሚለው አንጻር ማለት ነው። ስለዚህ አይድል ታይም ሰተነዋል። እንዳልኳቸው አንድ ሳምንት ሙሉ ጊዜ ነበረን ማለት ነው። ስለዚህ ከዚህ አንጻር ሁለተኛው የኬሚካል ርጭት ምንድን ነው? ፍሎርን ነው ሶክ ያደረግ ነው፣ ወይም ደግሞ ይሄ ዘፈዘፍ ነው ማለት ይቻላል። ወይም ደግሞ በዚህ ከዚህ ከበሽታ መከላከል ጋር ተያይዞ ሁለት ስራን የሰራ ነው። አንደኛ የኬሚካል ርጭት ነበር ያደረግነው የነበረው። ሁለተኛ ነገር ደግሞ ይሄ አሁን አዲስም ወለል ስለሆነ ዶሮ ይሄ ምንድን ነው እርጥበቱን ቶሎ ለማድረቅም የተጠቀምንበት አይነት ፓውደሮች አሉ። እነሱም ከዚሁ ኬሚካሎች ጋር የሚመደቡ ናቸው። ስለዚህ እነዚህንም ወለሉን እኛ ለምሳሌ በኬሚካል ርጭት ያልደረስንባቸውን ቦታዎች እንዳልኳቸው ረጅም ጊዜ ስላለን ኬሚካሉን ኬሚካል በጠበጥንና እንደምትመለከቱት ወለሉ ላይ አፈሰስን። ዘፈዘፍ ነው ማለት ነው። ስለዚህ ፐርፌክት የሚባለው አይነት የወለል ኬሚካል ርጭት ዘዴ ይሄኛው ነው፣ በጣም አሪፍ የሚባለው ማለት። እኛም እስካሁን በጣም ሪስክ ያለባቸውንና በጣም አደገኛ የሚባሉ አይነት ቤቶችን ያ ማለት በቅርቡ እንኳን ከወረርሽኝ የዳኑ ቤቶችን ተፈጥሮባቸው የነበሩ ቤቶችን በእንደዚህ አይነት ኬሚካል ርጨት እስካሁን በቃ ምንም አይነት የበሽታ ሁኔታ ያልተከሰቱ አይነት እርባታዎችን ለመስራት ችለናል ማለት ነው። ስለዚህ ይሄ ዲስንፌክት የምናደርግበት ወይም ደግሞ ይሄ ፍሎር ሶኪንግ የምንለው አይነት ዘዴ እጅግ በጣም ጥሩ የሚባል አይነት ጥቅም ያለው ነው። ስለዚህ በዚህ መልኩ ሰርተናል። ዶሮቻችንን እንግዲህ ከዛን ጊዜ በኋላ አይድል ታይሙን ሰተነው ቤቱ ተዘግቶ ተናፍሶ፣ እነዚህ ያንን ነገሮች አልተቀረጹም። ስለዚህ ነገር ግን ፕሮሲጀሩ የሚኖረው የሚሆነው እንደዚህ አይነት ነው ወይም ደግሞ በዚህ አይነት መንገድ ነው። ስለዚህ ይሄንን አይነት ስራዎችን ሰርተናል። ዶሮቻችንን በዚህ መልኩ እንግዲህ ጭነናቸዋል። በቃ ደስ የሚያሰኘው ነገር እኔ በዚህ ወቅት ላይ አርቢዎች በጣም የተሻለ የሚባል አይነት ከእድሜም አንፃር ከዩኒፎርሚቲም ጋር ተያይዞ ከጤና ጋርም ተያይዞ በቃ ጥሩ ደረጃ ላይ ያለንበት ሲዝን አሁን ነው፣ ወይም ደግሞ የዚህን አይነት ጊዜ እንደዚህ አይነት ጊዜ እኔ በዶሮ እርባታ ላይ በቃ በከፍተኛ ሁኔታ በጥራት ሰርቼ የማላውቅም። ይሄ ማለት ምንድን ነው? አንደኛ በዶሮዎቻችን የእድገት የአስተዳደግ ሁኔታችን በዝርያ መረጣችን የቫክሲኔሽን እስኬጁላችን ወይም ደግሞ ፕሮግራማችን እራሱ ከሌላው አርቢ ወጣ ያለ ነው የምንጠቀመው። ለምን በተደጋጋሚ አይቼዋለሁኝ። በየትኛው መቼ መቼ ቡስተር እንደሚያስፈልጋቸው እንዲህ የበሽታው ሲዝኖች አሉ አይደለም? እነዚህ አውትብሬክ የሚፈጠርባቸው ጊዜያቶች አሉ። በእነዚህ አይነት ጊዜያቶች፣ ወረርሽኝ በሚፈጠርባቸው ጊዜያቶች ላይ ስለዚህ የክትባት አሰጣጥ ፕሮግራማችን ትንሽ ወጣ ያለ ነው። ዶሮችን እኛ የእኛን ስራ ያማከለን ነው የሚሆነው ካለን ኤክስፒሪየንስ አንጻር ከጫፍ እስከ ጫፍ በድፍን ኢትዮጵያ፣ በውጭም ሀገር ጨምሮ በተለያዩ የዓለም ክፍል በደንብ ኢንፎርሜሽኑ አለኝ ኢንፎርሜሽን እንለዋወጣለን ሼር እንደራረጋለን ከሌሎች አርቢዎች ጋር ማለት ስለዚህ አሁን አርቢውን እየጎዳ ባለበት ሁኔታ ላይ እንግዲህ ለአርቢው ፍቱን ነው የምንላቸውን የክትባት አሰጣጥ አይነቱን ብቻ አይደለም መቼ መቼ መሰጣት አለበትም የሚለውን ማወቅም ራሱ በጣም የተሻለ ነው እኔ እንዳየሁት ማለት ነው ስለዚህ ለዶሮዎቻችን እንግዲህ ለዚህ አርቢ ሙሉ ፓኬጁ ነው የተቀበለው ሙሉ ግብአቱን እንግዲህ እንደነገርኳችሁ ከቦታ መረጣ ጀምሮ ነው እስካሁን የጀመርነው። ከቦታ መረጣ ጀምሮ ቦታውን ካቀረብን በኋላ ቅድም ያያችኋቸው ስራዎች ሰራን። አሁን ደግሞ ፓኬጁን ደግሞ እያስገባን ያለ ነው። ፓኬጅ የምንላቸው ለዶሮ እርባታ አስፈላጊ ናቸው የምንላቸውን ግብአቶች ከአንድ ቦታ በተመሳሳይ ጊዜ በራሳችን ትራንስፖርት የምናመጣው ነው። ፓኬጅ ብዙ ጊዜ ምን ምን አለው ብላችሁ የምትጠይቁኝ ብዙ ሰዎች አላችሁ፣ በጣም ብዙ ሰዎች አላችሁ እና እነዚህ ፓኬጆች ውስጥ ከሚጠቃለሉ ነገሮች ውስጥ ለዶሮዎች ከቤት ውጭ ከዶሮዎች ውጭ አጠቃላይ የሚያስፈልጉ ግብአቶች ማለት ነው። ይሄ ጨምሮ ግን ይሄንን ስላችሁ ምንድን ነው ለወደፊት ለምሳሌ አርቢው የእነዚህ አይነት መድኃኒቶች ገዝቶ ቢያስቀምጥ ይመከራል የምንላቸው አይነት መድኃኒቶች አሉ። ለሜዲኬሽን የምትጠቀሙባቸው ለ ቫክሲን ሊኖራችሁ ይችላል። ቅርብ አካባቢ ላላችሁ ገዝተን ልናመጣላችሁ እንችላለን። ለምን በምትፈልጉበት ሰዓት መውሰድ ስለምትችሉ ከአቅራቢያችሁ። ማለት ሩቅ ላሉ ቦታዎች ግን ያንን የትራንስፖርቴሽን ስታንዳርዱን ጠብቀን ወይም ደግሞ ስቶሬጅ እንትኑን ስታንዳርዱን ጠብቀን ሙሉ በሙሉ እናደርስላችኋለን ማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄ ፋርም ሊያወቱን በተመሳሳይ እንደምትመለከቱት የሰራ ነው ነው በተወሰነ መልኩ ማስተካከያ ከሚፈልግባቸው ነገሮች ውስጥ እዚህ ጋር ከሰራናቸው ነገሮች ውስጥ የእነዚህ ብሎኬቶች አቀማመጣቸው ሊያወቱን የጠበቁ አይደሉም። ከቤቱ ጋር ተያይዞ ያው አርቢው መጀመሪያ ያስቀመጠው ስለሆነ ነው ያልተስተካከለው። ወደ በኋላ ላይ ግን ተስተካክሎ ትመለከቱታላችሁ። ከዚህ ከፊደር ድሪንከሮች በየትኛው አይነት ሁኔታዎች ውስጥ መቀመጥ አለባቸው? ርቀታቸውስ አንዱ ከአንዱ ያለው ርቀት ከዚህ በተመሳሳይ ደግሞ መስመራቸው እንደምትመለከቱት ይሄ በዘፈቀደ የተቀመጠም አይደለም። ከዶሮዎችም አንጻርና እንዲሁም ደግሞ ከቤቱ አቀማመጥ ጋር ተያይዞ የራሱ የሆነ ካልኩሌሽን አለው፣ የራሱ የሆነ ሜዥርመንት አለው። በዛ መሰረት ነው የተቀመጠው ማለት። ስለዚህ በምትመለከቱት መልኩ ሰርተነዋል። አርቢውም እንደምትመለከቱት ስራችንን ቆሞ እየታዘበ ነው። ብዙ ጊዜ የምላችሁ ከእኛ ጋር አብራችሁ ስትሰሩ ቆማችሁ ነው የምትታዘቡት። በእጃችሁ የምትነኩት ነገር የለም በጣም አስገዳጅ ካልሆነና እገዛን ካልፈለግን በስተቀር እናንተም ደግሞ ተሳትፎ ኖሯችሁ ለመስራት ካልፈለጋችሁ በስተቀር አናስገድዳችሁም። ያ ማለት በቃ በእኛ የሚሸፈን ነው። በነገራችን ላይ ግልጽ የማደርግላችሁ ነገር ይሄ ሁሉ ስራ ነው። ስራ ከመጀመሪያ እስካሁን ድረስ የሰራነው ስራ በነፃ ነው። ምንም ክፍያ አልተቀበልንም። ለልፋታችን፣ ለጉልበታችን፣ ለምንጠቀማቸው ኬሚካሎች ሊሆን ይችላል ለምንጠቀምባቸው ማሽነሪዎች ምንም አይነት ክፍያ አልተቀበልንም ማለት። ስለዚህ በዚህ መንገድ የሰራነው ስራ ነው። ዶሮቻችን ከመግባታቸው በፊት አንዴን ሊትር ማኔጅመንት ውስጥ ወይም ደግሞ ከዚህ ከሊትር ኮንታሚኔሽን ጋር ተያይዞ ከጉዝጓዝ ንክኪ ጋር ከጉዝጓዝ ኢንተርናል ፓራሳይት ከማምጣቱ ጋር ተያይዞ እንዲሁም ደግሞ ፈንጋይ ነገሮች ከመከሰታቸው ጋር ተያይዞ አሁንም ዲስኢንፌክት አድርገነዋል። ነገር ግን ደግሞ መጀመሪያ መግቢያችን ላይ እየተጠቀምነው ኬሚካል እና አሁን እየተጠቀምነው ያለው ነው ኬሚካል ደግሞ የተለያየ ነው። ለምን ዶሮቻችን አሁን ሊገቡ ውጪ ላይ ናቸው ያሉት፣ በክሬት ተቀምጠዋል። ስለዚህ አሁን የምናደርገው አይነት ለዶሮቻችን ፈጽሞ ጉዳት ሊያመጣ የማይችል አይነት ኬሚካሎችን ነው አሁን እየረጨን ያለ ነው። በጣም ብን ብን እያረኩበት ነው። ስፕሬ እያረኩ ያለሁት እንደምትመለከቱት ማለት ነው። ለምንድን ነው የእርጥበታማ ነገር እንዳይመጣ ወይም ደግሞ የሊትር ሞይስቸር መጠኑ በጣም ዝቅተኛ እንዲሆን ስለሚያስፈልግ ነው። በእርግጥም ራሱ የጉዝጓዝ አንደኛ ለምቾትም ነው ለአንድ ለአራት ለአምስት አይነት የጥቅሞች እንጠቀምበታለን ለእርባታ ላይ ማለት ነው። አንደኛው ግን ከዚህ ከምቾት ጋር ተያይዞ እና ጉዝጓዝ ጉዝጓዝነቱን እንዲያጣ ከሚያረጉ ነገሮች ውስጥ የሚጠቀሰው በኬሚካል ርጭት ጊዜ የምናረገው የመጠን ማብዛት ነው። ስለዚህ እነዚህ ነገሮች ለማቆም ወይም ደግሞ እነዚህን ለመከላከል ስፕሬ የምናደረግበትን መጠን ደግሞ የተለያየ ነው። መጀመሪያ ስንረጭ የነበረው ኦልሞስት ማጠብ ነው ብያችሁ ነግሬያችሁ ነበረ። አሁን ላይ ደግሞ በቃ በጣም በጉም መልክ ነው እያደረግን ያለ ነው ማለት ነው። ስለዚህ በምትመለከቱት መልኩ ዶሮቻችን ተራክፈዋል። ከቁጠራ ጋር ተያይዞ በቃ እንደምትመለከቷቸው ነው። ፊዚካላቸውን ራሱ እዩዋቸው ዶሮቻችንን የእድገት መጠናቸውን ተመልከቷቸው። በጣም ግዙፍ ሊባሉ የሚችሉ ዶሮች ናቸው። በቅርብ እንደውም እንዳደረግኩት ጥናት ዶሮቻችን አንደርዌት በሚሆኑበት ሰዓት አሁን ከዚህ በፊት ላይ ኦቨርዌይት የመሆን ጉዳይ ለአርቢው በጣም አሳሳቢ ነበር እና ነገር ግን ማክሲመም እንግዲህ አሁን እኔ ለምርምር ከምጠቀምባቸው ዶሮዎች እንዲህ ፕራክቲካል በሆነ መንገድ አሳያችኋለሁኝ። መዝኛ አሳያችኋለሁኝ። እየተጣለ ያለውን እንቁላልም አሳያችኋለሁኝ። ያሉትን ፕሮግረሶች ሙሉ በሙሉ ስቴፑ ተከትዬ ነግራችኋለሁኝ የተደረጉትን ነገሮች፣ እሱ ሌላ አይነት ቪዲዮ ነው። ነገር ግን ደግሞ ነገር ግን ደግሞ ዶሮቻችን አንደርዌት ከሚሆኑ ኦቨርዌይት ወደ ኦቨርዌይት ባይገቡም እንኳን ይሄ ከአንደርዌት ቢወጡ የተሻለ ነው። ይሄ ማለት ነገር ግን ከ1.5 ኪሎ በላይ ቢሆኑ ግዴታ ነው። ያ ነው ፊዚካላቸውን ፊዚካላቸውንም ብዬ ምደጋግምላችሁ የኤግ ፕሮዳክሽን ቀጥታ ግንኙነት ያለው ከሰውነት ክብደታቸው ጋር ተያይዞ ነው። የሰውነት ክብደታቸው ቀጥታ ግንኙነት ያለው ከባላንስ የሆነ ዳይት ወይም ባላንስ የሆነ ፊድ ስትመግቧቸው ነው። ሙሉ ማግኘት ያለባቸውን ኒውትሪሽናል ኮንተንት ሲያሟላ ነው። ስለዚህ እነዚህ ሁሉ ከግምት ውስጥ አስገቡ። እዚህ ጋር ቪዲዮ የቀረጽኩላችሁ በነገራችን ላይ አዳድገው ነው ታዩት፣ ትመለከቷቸው አላችሁ። በጣም አዳድገው ነው ዶሮዎቹ። ለክትትልና ድጋፍ በገባውበት ሰዓት ያነሷቸው ቪዲዮ ነው እና በጣም አዳድገው ነበረ። እንደምትመለከቷቸው አርቢው ራሱ ቆጥ ሰርቶላቸው ነበረ። ጥሩ አያያዝ የሚባል ነው። በተወሰነ መልኩ እንደነገረኝ እንግዲህ የመደራረብ ጉዳዮች አስቸግረውት እንደነበረ ነው። ሌላ ግን በቃ ሰላም የሚባሉ ናቸው። ዜሮ ሞርታሊቲ ሊባል የሚችል አይነት እርባታ ነው። እንደምትመለከቱት እስካሁንም ድረስ የራሳችንን መነው እየተጠቀመ ነው። የራሳችንን እገዛ እያገኘ ነው። ስለዚህ የክትትልና ድጋፍ ውስጥ አቅፎ የሚገኝ ነው። ስለዚህ አሁን ቪዲዮ የምትመለከቱት ዶሮቹ ከገቡ ኦልሞስት ሁለተኛ ሳምንታቸው ሆኗቸዋል እንዳለኝ ከሆነ ከሁለት ሳምንት በኋላ የተቀረጸ ቪዲዮ ነው ማለት ነው። ስለዚህ እንግዲህ ማስገባት ብቻ ሳይሆን ካስገባንም በኋላ ደግሞ ከአርቢው ጎን ለጎን እየሰራን እንደሆነ እንድትመለከቱት ያክል ነው በተግባር ማለት ነው። ስለዚህ ዶሮቹ ከገቡ በኋላ ይህንን ይመስሉ ነበረ። እንግዲህ ሙሉ ፓኬጃችንን ነው ዛሬ ነገርኳችሁ። እንግዲህ እርባታ ላይ የምንሰራው ከምን እስከምን ነው የሚለውን ለመግለጽ ያክል ነው። እንግዲህ እነዚህ አይነት አገልግሎቶችን መጠቀም ለምትፈልጉ ካላችሁ በዚህ ነው 0954 62 12 14 እየደወላችሁ እኔን ማግኘት ትችላላችሁ። ጸሐፊያችንን ማግኘት ትችላላችሁ። ቢሮችን ለመምጣት ለምትፈልጉ በ0952324 አድራሻችን በጣም ለትራንስፖርቴሽን ቀላል የሚባል ቦታ ነው። ዱከም እንደደረሳችሁ መናኸሪያ ከወረዳችሁ በኋላ በታክሲ ምትመጡ በትራንስፖርት ምትመጡ ካላችሁ መናኸሪያ እንደወረዳችሁ መናኸሪያ አጠገብ የሚገኝ ብሉ ናይል ሕንፃ ነጭ ፎቅ ነው። ብሉ ናይል ሕንፃ ይባላል። ማንንም ብትጠይቁ የሚያሳያችሁ ነው። በጣም ሩቅ የምትሄዱ ወክ ነው የምታደርጉት። የሁለትና የሶስት ደቂቃ ወክ ነው የምታደርጉት፣ አይሞላም። እሱንም አንድ ደቂቃ ሁለት ደቂቃ ወክ ብታደርጉ ነው እንግዲህ ከዛ ሁለተኛ ፎቅ ላይ ወጥታችሁ እርባታ እርባታ የሚሸተውን ቢሮአችንን ጎብኝታችሁ ኢንፎርሜሽን ወስዳችሁ አማክራችሁ ደስ የሚላችሁን ነገር ስለ ዶሮ እርባታ ያላችሁን ሀሳብ እንዳለ ዘርዝራችሁ አስረድታችሁ ተረድታችሁ ገብቷችሁ የምትሄዱበት አይነት ቦታ ነው። እንግዲህ በልምድ የካበቱ አይነት እዛ ጋ እናንተ ላይ ሊያስተናግዱ የተቀመጡ ሰዎች አሉ። እዛ ጋር ገብታችሁ እንግዲህ የተለያዩ መረጃዎችን አጋርታችሁ መስራት ስላሰባችሁ ጉዳይ አብራርታችሁ መሄድ ትችላላችሁ ማለት ነው። ከእኛም ጋር ደግሞ እኛ ስለምንሰጣቸው ምርትና አገልግሎታችን እዚህ ጋር የምትመለከቷቸው እንግዲህ እየሰራን ያለናቸው ነገሮች ለማስረዳት ነው። ነገር ግን እናንተም እንዲሰራላችሁ የምትፈልጉ ካላችሁም በተመሳሳይ ስልጠናዎቻችን በዘጠና አምስተኛ ዙር እንግዲህ ወደ መቶ ዙር እየገሰገስን ያለ ነው። ዘጠና አምስተኛ ዙራችን ላይ መመዝገብና መትካተት የምትፈልጉ ካላችሁ በአሁኑ ሰኞ ስልጠና እየሰጠን አይደለም። ከዚህ ዶሮዎችን ከማውጣት ጋር ተያይዞ ከማቋቋም ልክ አሁን እንዳያችሁት አይነት ቪዲዮ ተደጋጋሚ የምንሰራቸው አይነት ስራዎች ስላሉ ለነሱ ጊዜ ሰጥተናል በአሁኑ ሳምንት። በሚቀጥለው ሳምንት ግን ከሰኞ ጀምሮ ሰኞ፣ ማክሰኞ፣ እሮብ ዱከም ከሶስት ተኩል እስከ ስድስት ተኩል የሚቆይ ስልጠና አለን። ስለዚህ እዛ ጋር መታችሁ ስልጠናዎችን መውሰድ ትችላላችሁ። ልምዳችሁን ማካበት ይኖርባችኋል ማለት ነው። ሳታቆደሩ እርባታ እንዳትገቡ ጥንቃቄ ማድረግ ይኖርባችኋል። ስለዚህ እኛ ጋር መታችሁ በቂ እውቀትና በቂ ልምድ ይዛችሁ የምትሄዱበት አስርና አስራ አምስት አመት ከሰራ ዶሮ አርቢ በላይ ሆናችሁ የምትወጡበት አይነት ስራ ነው የምንሰጣችሁና ልምዳችንን ቻሌንጅ ያደረጉንን ነገሮች ሼር እናደርጋችኋለን ከዚህ አጠቃላይ ከማርኬቲንግ ስትራቴጂ ጋር ተያይዞ አጠቃላይ ከገበያ ትስሩ ጋር ተያይዞ እነዚህ እነዚህ ሁሉ ለእናንተ የምናቀርባቸው ስራዎች ናቸው ማለት ነው። ስለዚህ ከኛ ጋር መስራታችሁ የበለጠ ትርፋማ እንድትሆኑ ያደርጋችኋል። ስለተከታተላችሁኝ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።